በራሱ አቅምና በቆራጥ አመራሮቿ በልማት እንቅስቃሴ ውስጥ የምትገኘው የሀላባ ዞን ከትላንት ድሎችና መሰናክሎች በርካታ ትምህርቶችን በመውሰድ ዛሬ በልማቱ መንገድ መጓዟን ቀጥላለች። የሀላባ ዞን ለሁሉም ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ዘርፎች ትኩረት በመስጠት አበረታች ስራ እየተሰራ ይገኛል። በዛሬ ዕለት በዞኑ በመሠረተ ልማትና በግብርና ውጤት ስራዎች የተሰሩ የሚገኙ የልማት ስራዎችን የኢፌዴሪ የገንዘብ ሚኒስቴር አቶ አህመድ ሺዴና

በክልል ደረጃ እና በዞን ደረጃ የሚገኙ ከፍተኛ ስራ ኃላፊዎች ጎብኝተዋል። በዞኑ በግብርናው ዘርፍ በወራ ደጆ ወረዳ በሲምቢጣ ቀበሌ እየለማ የተለያዩ የሰብል አይነቶችን እየጎበኙ ሲሆን በወረዳው በመስኖ ልማት ለመስራት የተደረገ የሚገኘው ቅድመ ዝግጅትንም ተመልክተዋል። በሲምቢጣ ቀበሌ በተለየ መልኩ የሙስ ክላስተር ላይ ትኩረት በማድረግ የተሰራው ስራ አበረታች መሆኑን በማንሳት የጥቅል ጎመን ውጤትም ተስፋ ሰጭ ነው ተብሏል።

ለማት አላባ ባህር ማዶ አላባ አላባ ይበስደት አላባ ቁረጥና ቤት አላባ የፊልድ ጉብኝታችንን ጀምረናል። በአላባ ዞን የተለያዩ ወረዳዎች እዚ ቆልቶ ከተማና ዙሪያ አካባቢ ያሉ የተለዩ ስራዎችን አይተናል። በተለየ መስኖ ስራን ጠዋት

እና ማምሻውንም ጎብኝተናል። የመስኖ ስራው በባለ ሀብቶችም የተደራጁ አርሶ አደሮችም ጥሩ ስራ ሲሰሩ አይተናል። ሰፊ የሆነ ምርት እያመረቱ መሆኑን ያየንበት ነው። ይሄን ማስፋት ማጠናከር የበለጠ ያስፈልጋል የሚል ያለኝ። ከዚህ ውጭ የቱሪስት መስህብ ሊሆን የሚችል የፍልውሃ ቦታ አይተናል። ፍልውሃው በጣም በጣም ሙቀት ያለው ብዙ ውሃ የሚያመነጭ አይተናል። ይሄ ለሀገራችንም ትልቅ ሀብት ነው። ስለዚህ በቀጣይ ይሄ መልማት ይኖርበታል።

የክልሉ የዞኑ አስተዳደርም አካባቢውን ክልሎ የተንከባከቦ ነው የሚገኘው። የአካባቢ ማህበረሰብ ለተለያዩ ጤናም እንደ ጠበል የሚጠቀምበታል። ይሄም በጣም ጥሩ ነው። ይሄን እንግዲህ አዘምኖ ለአካባቢ ማህበረሰብ ብቻም ሳይሆን ለአገር ውስጥ ቱሪስትም ለውጭ ቱሪስትም በሚሆን ደረጃ ማልማት በጣም ያስፈልጋል። ትልቅ ሀብት ያለ መሆኑ ይተናል። በቀጣይ ፌዴራል መንግስትም ያው የተጋዘን የምናየው ይሆናል ማለት ነው። በቀጣይ የሚሰራበት ሁኔታ ሌላ የቆሊቶ ከተማን የስቴዲየም ግንባታ ይተናል። አንደኛ እሱ

በራስ ተነሳሽነት በማህበረሰብ ዲያስፖራውንም ጭምር በማንቀሳቀስ ብዙ መቶ ሚሊዮን ተሰብስቧል። ተመቻለው ከዲያስፖራዎቹ ይሄንን የስታዲየሙ የስራ እየተሰራን ያለው ጎን ለጎን ደግሞ የትሪቢኑ የሌሎችም የሚሰራ ይሆናል። ይሄም የክልሉ መንግስትም ከዲያስፖራ ጋር ጭምር ከአካባቢ ተወላጆች ጋር ወደ አፍሪካም በሚድልስትም ተንቀሳቅሰው ስራ ለመስራት የሰሩ መሆኑን ያየሁበት ሁኔታ ነው ያለው። የዞኑ ጽህፈት ቤት ዘመናዊ ህንፃ ትልቅ ህንፃ ለከተማው ትልቅ ውበትም ጭምር ሊሆን የሚችል

ለስራ ምቹ የሆነ ህንፃ አይቻለው። እሱ ደግሞ ግንባታው የስትራክቸሩ አልቋል፣ አጠቃላይ የፊኒሽንግ ስራ ይቀራል ማለት ነው። ይሄ ደግሞ ለዞኑ የአስተዳደር አቅም በጣም ነው የሚሰጠው ማለት ነው። እንግዲህ አሁን የዶሮ ልማቱን እያየን ነው። የልማት ትሩፋት ስራ በስፋት እየተሰራ ነው ያለው የዚህ ደግሞ ለየት የሚለው በእያንዳንዱ ቤተሰብ የመንግስት አመራሩም የመንግስት ሰራተኛውንም ጨምሮ በየቤቱ የቤት ባለቤት ብቻ ባይደለም ተከራይም ጭምር

ትንሽ ሰላሳ ዶሮ የምትይዝ ማቀፊያ አዘጋጅቶ እየለማ ያለ መሆኑ አይተናል። አንድ ሁለት ሶስት ላሞች ደግሞ በየቤቱ እንደዚሁም እየለማበት ያለበት ሁኔታ ነው ያለው። ይሄም ከገበያ ጋር በጣም ትስስር ያለው መሆኑ አይተናል። ስለዚህ በሌማት ትሩፋት ድረገ ድም በከተማ ውስጥ ያየነው በጣም ጥሩ ነው። ይሄን እንግዲህ ማታለቅ ዘመናዊ ማድረግ በደንብ የበለጠ መስራት ያስፈልጋል።

የከተማ ኮሪዶር ልማት በተመለከተ መሬቱን ሰፋ ለማድረግ ምልክት ተደርጎ አይተናል። በየቤቱ ምን ያህል ቤቶች መፍረስ እንዳለባቸው ተነሺዎች መለየት ጉዳይ ይሄ ገና በጣም ቅድመ ዝግጅት ነው ማለት ይቻላል። በቀጣይ ተጠናክሮ መቀጠል ይኖርበታል። እስከ ዛሬ ሁለት ያየነው የሀላባ ዞን እንቅስቃሴ በጣም ጥሩ ነው። እጅግ በጣም ሰላማዊ ነው። ህብረተሰቡ ሰው ተቀባይ ነው። አስተዳድሩም ጠንካራ መንፈስ አለው ለስራ

በተለይ በማዕከል የሚሰጡ ስልጠናዎች በመንግስት የሚወርዱ አቅጣጫዎች፣ በተለይ የክቡር ጠቅላይ ሚኒስትሩ አጠቃላይ ከልማት ጋር የተገናኙ ከመልካም አስተዳደር ጋር የተገናኙ አቅጣጫዎች እስከ ታችኛው ድረስ ወርደው ጅማሮ ስራ በደንብ አይተናል። ይህን ደግሞ አጠናክሮ መቀጠል ያስፈልጋል።